ኢላሂ ኢላሂ በዝነትህ ልንቃ፣ ምራኝ መንገዱ፣ ምራኝ እንዳውቅህ፣ አስችለኝ ለያዘው ገመዱ ያዘው። السلام عليكم ورحمة الله የምንደክምላቸው ነገሮች ብዙ ከመሆናቸው ጋር የዋጋውን ያህል ያልደከምንለት አገር ቢኖር ጀነት ነው። ጀነት ከሁሉም ነገሮች በላይ ሁሉ ውድ ሆኖ ሳለ ብዙም ግምት የሰጠነው አይመስልም። አብዛኞቻችን ተዘናግተናል፣ ኑሯችንም የደመ ነፍስ ሆኗል። ታዲያ በዚህ ሁኔታ ላይ ሳለን በዚህች ዓለም ላይ የተሰጠን እድሜ አልቆ ቆይታችንም አብቅቶ ያ ስሙ እንኳን እንዲነሳ የማንፈልገው ሞት ድንገት መጣው ቢለን ያኔ ምን ሊወጣን? መሸሻችን ወዴት ነው? መጠጊያችንስ ከየት ይሆን? ሰማይ እንደሆነ ሩቅ ነው፣ መሰላል ተይዞ አይወጣ። መሬት እንደሆነች ክብ ናት ብንዞርም አንለያት። ወይ ወደ እናት ማሕፀን አይመለሱ ነገር አፈር በሆንኩም አይጠቅም። ስለሆነም አሁኑኑ በአጭሩ እንታጠቅ ለአኼራችን በወጉ እንሰነቅ። ብንኰራ መሬት ላንሰምጥ፣ የተራራን ያህል ላንረዝም ምን ነው መንጠባረር መወጠሩ፣ ሞት ላይቀር ነገር ምን ቢኑሩ ሰው ሁሉ እንዳማረበት ቢኖር፣ ፈገግታውም ባይደበዝዝ፣ ውበቱ ቢዘልቅ ባይረግፍ፣ የሞት ሰከራቱ ወይም ጣሩ ባይኖር፣ ከቀብር መቀስቀሱ ቢቀር፣ በሥራችንና ባሳለፍነው ነገሮች ሁሉ ባንመረመር ነገሮች እንዴት ባማሩ ነበር። ግን ሞት ይሞት ብለን ብንረግመው እንኳን አይቀርም። ቆርጦ የመጣ እንደሆነም ትንሽ ጊዜ ስጠኝና ልሰንቅ ማለት አይጠቅምም። የተሰጠን ጊዜ አልቋልና ሰዓት ደቂቃም ሆነ ሰከንድ አይጨምርም። የባከኑ ጊዜዎች አይኖሩም። እንደገና ይታይለት አይባልም። ዱንያ ላይ ኮርሱ ወይም ልምምዱ ያልቃል፣ አኺራ ላይ ውጤት ይሰጣል። ያወቀ ተጠነቀቀ ለአኼራው ጥሩ ሰነቀ። ያወቀበት ሳይረፍድ ይነሣል፣ ካሰበበትም ቶሎ ይደርሳል። ያን ቀን መልካም ያገኘ ደስ ይበለው፣ ያጣ ራሱን እንጂ አይውቀስ። ሰው ማመኑ አይጎዳውም። አላህን ቢታዘዝ ጥቅሙ የእሱ ነው፣ ትርፉም የሁለቱም ዓለም። በአላህ ቢያምፅ ግን ራሱን ይጎዳል መመለሻውም የከፋ ይሆናል። ግድ የለም አንጫጫን። በጊዜያዊዋ ዓለም ጥቅሞች አንታለል። የሚጠብቀንን አናውቅም። ያለ እውቀት አንከራከር። ሰው በእንጀራ ብቻ አይኖርም። ቁስን ማምለክ ግብ አይሆንም። በመንፈስ መዳብር በኢማን መበልጸግ ሳይሻል አይቀርም። ሞት በየደጃፉ ድንኳን ተክሏል። ሕፃን ወጣት ሳይል ይወስዳል። መደሰትስ በአላህ ፍራቻ ነው። ለሱ መሞት ሕያው መሆን ነው። ለሱ መድከም እረፍት ነው። በሱ መወደድ መመረጥ ነው። ጀነት ከነገሮች ሁሉ እጅግ ምርጡ ነገር፣ የድግሶች ሁሉ ቁንጮ ድግስ ጀነትን የሰራውም ያልሰራውም የተኛውም የነቃውም የሰነቀውም ያልሰነቀውም ይመኛታል። ከሷ ሊያርፍና ከመስተንግዷ ሊቋደስ እኩል ይናፍቃታል። የሰራው ቢመኝም ሰርቶ ነውና የሚገርም አይሆንም። እንዴት ተመኘ ተብሎም አይሳቅበትም ጀነትን ለጀነት ያልሰራ ሰው ሲመኛት ግርምት አይፈጥርምን? ተኝቶ ያደረና በማፌዝ የከረመ ሰው ጀነትን መመኘቱ ለምን? በምኞቱስ ማፈር የለበትምን? ያልዘራውን ለማጨድ፣ ያልለፋበትን ለመብላት፣ ያላስቀመጠውን ለመውሰድ ሲያስብ

ጌታውን ለማግኘት ዘወትር ደፋ ቀና ለሚሉ ሰዎች የደገሳት፣ እሷም በቀላሉ የምትገኝ የዋዛ ዕቃ አይደለችም። የአላህ ዕቃ ውድ ናት ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። ጀነት የሰው ልጅ የዕድሜ ልክ የልፋቱ ውጤት ናት። በዚህች ዓለም ላይ በሕይወት እስካሉ ድረስ በጊዜያዊ ጥቅም ሳይታለሉ ለሕይወት ፈተናዎች እጅ ሳይሰጡ ለመሰናከሎቿ ሳይበገሩ ለብልጭልጭ ነገሮቿ ሳይደለሉ የሚደርሱባት አገር ናት። ዕቃዋ እጅግ ውድ በመሆኗም ዛሬ ከአማ ላይ የዱንያ መስህቦች ከአስቸጋሪዋ ነፍስያ ከሰው ልጅ ዋና ጠላት ከሆነው ሸይጣን ከአመፀኛው ስሜት እና ከሌሎችም ጋር ኃይለኛ ግብግብ ግብ ገጥሞ ማሸነፍን እንደ ጥሎሽ ትጠይቃለች። ጣዕረሞት፣ የመቃብር ውስጥ ፈተና፣ የአርዱል ማሕሸር ጭንቀት፣ ምርመራና የሥራ ሚዛን፣ ከሰይፍ የሰላውና ከጸጉር የቀጠነው የጀሃንም ላይ ድልድይና የመሳሰሉት ደግሞ ገና ያላለፍናቸው ወደ እሷ ለመድረስ ከፊታችን ያሉ መሰናክሎች ናቸው። የዕቃዋን ውድነትና አስፈላጊነት ለማን እንደቀረበችም ያወቀ ሰው ግን እነኚህ ሁሉ መሰናክሎች ለሱ ምንም ማለት አይደሉም። ዛሬ የዕለት ተዕለት ሕይወቱን አላህ ኑር እንዳለው የኖረ ሰው ነገ በአስከፊውና በታላቁ የድንጋጤ ቀን የሚጋረጡበትን አደጋዎች ሁሉ በቀላሉ ያልፋል። እቃዋ ዋጋ ያላት እጅግ ውድ፣ በቀላሉም የማይደረስባት መሆኑን በርካቶች ቢያውቁም ዛሬም ብዙዎች አልደከሙላትም፣ ለፍለጋዋም አልሮጡላትም። የሰነቁት መልካም ነገር ቢኖር ተስፋ ብቻ ነው። ከሥራ ጋር አለመሆኑ ከፋ እንጂ ተስፋ ማድረግማ ማለፊያ ነበር። ብልህ ብሎ ማለት ነፍሱን የመረመረና ከሞት በኋላ ላለው ሕይወቱ የሰራ ነው። ደካማ ብሎ ማለት ደግሞ ደመ ነፍሳዊ ስሜቱን የተከተለና በአላህ ላይ አጓጉል ምኞትን የተመኘ ነው ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ጀነት ያለ ሥራ በምኞት ብቻ እንደው አልቻልኩም እኛ ደካሞችንን

የሚመኛት አገር ናት እስቲ ለአንድ አፍታ ራሳችንን እንጠይቅ ጀነትን ያህል ትልቅ አገር በአላህ ሱብሓነሁ ወተዓላ ቃል ተገብቶልን ምን ነው እኛ ለፍለጋዋ ሞራል አጣን ለጀነት ሳንደክም ሳንሰራላት ምን ነው እንቅልፍ ያዘን ጀነትን ለማግኘትና ራሳችንን ከተሻለ ቦታ ለማድረስ ምን ያህል ለፍተናል? ለዚህ ዲንስ ምን አስተዋጽኦ አበርክተናል? ኢስላምና ሙስሊሙንስ በምን ደግፈናል? የጀነት መንገዱ እንዲሁ ቁጭ ብለው በወረቀት ላይ በሚነድፉት ታክቲክ ይደረስበት ይሆን? አይደለም። ነገሩ ወዲህ ነው ቁጭ ብለው እንደሚያስቡት ሳይሆን ሀገሩ ሩቅ ነው። ጀነትን የለፋላት ሰው ነው የሚያገኛት። ሳይደክምና ሳይሰላች የተጓዘ ነው የሚደርስባት። ዱንያ ያላለቀሰችበት አኺራ የምትስቅለት አይሆንም። ዛሬን እንቅልፍ ካላጡ ነገ ረዥም እንቅልፍ አይታሰብም። አላህ ሱብሓነሁ ወተዓላ እንዲህ ይላል።

አላ ኢነ ነስረላህ ቀሪብ። በእውነቱ የእነዚያ ከበፊታችሁ ያለፉት ምዕመናን መከራ ቢጤ ሳይመጣባችሁ ገነትን ልትገቡ ታስባላችሁን? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው፣ ተርበደበዱ

ጀነትን ለማግኘት ሌሎችም እንዲያገኟት በመመኘት በብዙ መልኩ ለፍቷል። እቃዋ በቀላሉ የማትገኝ ስለመሆኗ ከቃል አልፈው በተግባር ጭምር አስመስክሯል። ለዚሁ የጀነት መንገድ ነው ነቢዩላህ ኑህ እንደ እብድ ከዘጠኝ መቶ አመታት በላይ ወደ ህዝባቸው የጮሁት ሰዎች

ወደ ጀነት የሚያደርስ እውነተኛው ጎዳና ይህ ነው ስላሉ ነው ነብዩ ሙሳ አለይሂ ሰላም ከሀገር የተባረሩት። የጀነትን መንገድ ስለሰበኩ ነው ነብዩ ያሕያ አለይሂ ሰላም የታረዱት፣ ነብዩ ዘከርያ የተቀሉት፣ ነብዩ ዒሳ ለግድያ የተፈለጉት፣ ነቢያችንም አለይሂ ሰላቱ ወሰላም የመከራ አይነቶችን ሁሉ የቀመሱት። ቀደምት ደጋግሶችም የቀደምት ነብያቶችን ድርጊት በማየት ምን አይነት ጠንካሮችና ትዕግስተኞች ናቸው ብለው አድነቀው ብቻ አላለፉም። ከነርሱ ድርጊት ብዙ ተማሩ። የእቃዋን ልክና ዋጋውንም በጥልቀት ተረዱ። ለዚህም ሳያመነቱ ህይወት፣ ንብረቶቻቸውን ሰጡ። አላህ ስብሓንሁ ወተዓላ ገዛቸው።

ሱረቱ ተውባ አንቀጽ 111። ይህ ሃይማኖት መንገድ ሁሉ አልጋ ባልጋ ሆኖ አይደለም። ከዚህ የደረሰው በጉዞው ላይ እጅግ ብዙ ውጣ ውረዶችን መሰናክሎችንና አስቸጋሪ ጋሬጣዎችን አልፏል። የእነዚያ ውድና ድንቅ የሆኑ ምርጥ የአላህ ባሮች ክቡር ደም ፈሱበታል። ሰዎቹ ስንፍናና መዘናጋት የተጠናወታቸው አልነበሩም። የተነገራቸውን የአላህ ቃል በአይናቸው እንዳዩት አድርገው አመኑ። የጀነት ስሟ ሲጠራ ሊያገኘዋት ፈጠኑ። እሷን ባሰቡ ጊዜ በእሷ መንገድ የሚያገኛቸውን ሥቃይ መከራና ህመም ሁሉ ረሱ። ሐበሻዊው ቢላል በብርቱ ቅጣት ላይ አሐዱን አሐድ አለ። አዛውንቱ ያሲር በግፍ ተገደለ። የዓማር እናት ሱመያ በአቡጃህል ተወግታ ሞተች። ኹበይብ በቁሙ በሕይወት እያለ ሥጋው ተተለተለ። ሐምዛ በበድኑ ሳይቀር ተመሰለ። የጀነት ምንነት የገባው ሐንዟላ ሙሽርነቴ በጀነት ይሁን ብሎ ሚስቱን ጥሎ ወደ ጅሃድ ሜዳ

ዐሊና ዑስማን በአመፀኞችና ምናፍቃን ሰይፍ ተሰየፉ። ዕቃዋ ጀነት ለሽያጭና ለውድድር ያቀረባትም የሚወዱት ፈጣሪያቸው አላህ ስብሓንሁ ወተዓላ መሆኑን የተረዱት ቀደምቱ ሰሓቦች ለግዢዋ ለምንም ነገር ከሚሽቀዳደሙት በላይ ተሽቀዳደሙ። በሷም ምክንያት ምድራዊውን ሕይወት ችላ አሉ። የሚወዷትንና እትብታቸው የተቀበረባትን ቀዮ ጥለው ተሰደዱ። ምድር ላይም እቤት፣ ሀብት፣ ንብረት ሳይኖራቸው እንደ እንግዳ ኖሩ። ለዚህ ዲን ክብርና የበላይነት ለአላህ ስብሓንሁ ወተዓላ ቃል ከፍ ማለት ሲሉ ችግር የተባለን ሁሉ አዩ። የመከራ ዐይነቶችንም ቀመሱ። ክብር የነበራቸው ለአላህ ሲሉ ተዋረዱ። ባለጸጋ ወዳጅ ዘመድ እየተከበረ ቤተሰብ የነበራቸው ሁሉ ለአላህ ሲሉ ተቆራረጡ። በደረጃቸው ከፍ ያሉት ከደረጃቸው ወርደው ሰሩ። ሀብት ንብረት የነበራቸው ሳይሳሱ በአላህ መንገድ አውጥተው በተኑ። ከረሃብ የተነሳ በሆዳቸው ሁለት ሦስት ድንጋዮችን አሰሩ። እንዲያም ሆኖ በቃ ደከመን ጌታችንን ተገዝተናል፣ ለዲኑም የሚፈለግብንን ሁሉ አድርገናል ብለው አላረፉም። ቀኑን በፀሐይ ሀሩር ጾሙ፣ ሌቱን በዒባዳ እግራቸው እስኪ ሰነጣጠቅ ቆሙ። ከአላህ ፍራቻም የተነሣ ዐይኖቻቸው በእምባ ራሱ ገና በወጣትነት ለጋ ዕድሜያቸው ከአላህ ፍራቻ የተነሣ ሸበቱ። ሰዎቹ የዋዛ ስላልነበሩና ለጀነትም የሚገባትን ዋጋ አላቀረብንም ብለው ስለፈሩ ለፀሐይ ንዳድ ሳይበገሩ የባህር ማዕበልንም ሳይፈሩ የእስልምናን ብርሃን ለዓለም ለማዳረስ በዓለም ማዕዘናት ተበተኑ። የዲን ዕውቀት ፍለጋም ባከኑ። ኢስላም በተጠቃበት ቦታ ላይ ሁሉ እኛ አለንለት ብለው ሮጠው ደረሱ። ሰዎቹ ሰዎች ናቸውና መች እንደኛ ተደላድለው ቁጫል። እየሄዱ ተወለዱ፣ እየሄዱ ኖሩ፣ እየሄዱ ሞቱ። በባህር በደሴት በየብስ ላይ ተቀበሩ። በጥቂቱ ስለነሱ ይህን ካልን እስቲ ደግሞ ወደ ራሳችን እንመለስ።